አንድን ሰው አልገባ ግን እስካሁን እኔ ወዲህ ጠጋቤ እስኪ መክር ስጠዋት ብለናቸዋል ማለት ነው። አለም ሌሊ ላይ ስጋ እዝህ የሰው መለከት ያለባት ሰው ሲገባልሽ ነው። ለምሳሌ ስንት ሰው እንዲያለ ማለት ድምሩ ምናምን እዛው ቁጭልልሻል። ላይክ ሲያደረጉት ደግሞ ላይክ ያደረገ ሰው ማለት ነው ልብስ ይገባ ቅድም ልክ እንዲያሳይሽ የሆነ አሁን አንድ የሆነ ማለት ነው። በአሁን በቅርብ ነው ዲ ብዙ ገብታ አይቸው። የሚገርምሽ ነገር ከሌን ደምሩ ከሌን ታዲያ ማማሩ ምናምን እያለ ነው የሚያወራው ማለት ነው ግን በቃ ሆፕ ብሎ እሱ ጋር ነው ያለው። ጨርሶ ማሻ አላህ ወላሂ ዲምሮት ካለ ካለ ካለ ካለ ግን ደግሞ ዝምሮ ደምር ድመራ ጥሩ አይደለም። ጥሩ ያልሆነ በምክንያት ምን እንደ ታውቂያለሽ? አሁን አንቺ እኔን ቪዲዮ ሳታይ ወይ አንድ ደቂቃ ወይ ሁለት ደቂቃ እንትን ትያለሽ፣ ደመርኩሽ ትያለሽ፣ ብድግ ነው የሚያደርገው። ያንቺን ያነሳል የነበረውን ፊት ያነሳል ማለት ነው

አህለን አህለን አህለን አባይሆች ኧረ የላችሁም ይላችሁ ምሳ የት ያችሁ ነው ዛሬ አለም ብያችኋለሁን። ከእንግዲህ አገር ነው ዛሬ ማለት ነው። ሰላም ናችሁ። ርዕሱ መሰረት ግቡ። እሺ ርእሱ ምን ይላል? ርእሱን አንብቡ። ሀሳብ አለን። ሀሳባችንን እስኪ ስጡን። አስተያየታችሁን ብለናል ማለት ነው። በላይክ በተረፈ በላይክ አንድ ሰው አሁን ለምሳሌ ላይክ ሲያደርግ መልሶ ሌላ ሰው ያመጣል ያ ነው ማለት ነው ሰላም አህለን አህለን አሁን አልহামዱሊላህ እስኪ ላይክ ከጓደኛ የጋ ነው ዛሬ የመጣሁላችሁ ማለት ነው ሀባይቦችዬ ስደት ልህድ እያለች ነው እኔ ደግሞ ስደት አትህጅ እያልኳት ነው ማለት ነው የለይ መስጊድ ሂድ ያለይ፣ አዎ ምን

ያው ሀገር ሰላም ነው። አልሐምድሊላህ ሚን ለባን ሚን አለባት ነው። እስኪ አስተካክልልኝ። ወዲህ ሀገር ሰላም ነው። አልሐምድሊላህ ሀገራቸውም ያስጠንቃል። ወዴታች እኮ በጣም ከባድ ነው መንገድ። ያ እንቅስቃሴ ምናምን የለም አስቸጋሪ ነው። ኔትወርክን በፍለጋ ነው። በነገራችን ላይ ላይክ ሳስታችኋል፣ ኮሜንትም ሳስታችኋል ልበል። ዛሬ ግን አህለን አህለን ብያቸዋለሁኝ። የጅሙዓ ብሎግ ስላልሰራሁላቸው ነው መሰል ጅሙ ጅሙ ለቀላቸው ዛሬ ደግሞ ከእንትና ጋር ከአልማዝ ጋር ነኝ፣ ማለት ነው። አልማዝ ሃሳብ አላት። እስቲ ሃሳቧን የምትደግፉ በኮሜንት አስቀምጡ፣ ማለት ነው ሀባይቦችዬ ምክንያቱም በቃ